ብዙ ሙስሊሞች የሚያወሩትን ነገር መጽሐፍ ስገልጡ መጽሐፍቶቻቸውን ግልጥ ስታደርጉ የለም። ለዛ ነው አሁን ሙስሊሞች በጣም የሚያፍሉት ለማውራት አሁን አስገብተን አንዱ እንደው ዝም ብዬ ሄድ ርዕስ አጥፍቼ ምናምን ኢሳ ኢየሱስ ክርስቶስ ነው ወይ ብለው፣ አዎ ብሎ ነው የሚጀምረው። አዎ ብሎ ነው የሚጀምረው። አሁን ግን አዎ ለማለት ይከብደዋል። ለምን ኢሳን ከፍተን ስለነገር ናቸው ኢየሱስ ክርስቶስን ደግሞ ከፍተን ስላሳየ ናቸው። አንድ እንዳልሆኑ እነሱ ራሳቸው አውቀዋል። ብዙ መጽሐፍቶቻቸውን ስከፍቱ እስከ ዛሬ በተረት ስንሰማቸው የነበሩ ብቻ በማነብነብ ብቻ ስንሰማቸው የነበሩ እኛ ብቻ አይደለንም፣ እነሱ ራሳቸው ሲያነበንቡት የነበረው አሁን አስገብታህ አንዱን አነብንብ ብትለው ሊያነበንብልህ ይችላል። ምንድን ነው የሚለው ምን ማለቱ ነው ብትለው ግን አይነግርህም። አሁን የቀድሙ ልጅ ሲገባ የቁርአን አንቀጾች አይታችሁታል ሰይ እስኪ ቀና ድረስ በአጠገቡ ያሉትን መጽሐፍቶች አዲስ ቁርአኖች ምናምን የተደረደሩ አያምሩም? እኔ እንደዛ ብትገዙልኝ ደስ ይለኛል። አንዱ አንዱ መጽሐፍ 16 ሺ ብር ነው በኢትዮጵያ። አንዱ ቡሃሪ ማለት ነው እዚህ ያን መጽሐፍ አሁን በቃ የሚችል ነው ሲቀራም አይታችሁታል። ግን ስለምን እንደሚያወራ መጽሐፉ እንኳን አያውቀውም። መረጃ ስንለው ግን መረጃ ነው ይዞልንል። እንደ መረጃ ነው ይዞ የመጣው አለ እስቲ መበረዙን አሳየኝ ንገረኝ፣ ሲ ቁርአን የቱ ጋ ነው ተውራት፣ እንጂል፣ ዘቡር ተበርዘዋል ብሎ የነገረህ ብዬ ስለው መረጃ አድርጎ ሲያወጣልኝ የጠቀሳቸው ጥቅሶች እሱ የሚያወራቸው እንዳልሆነ እዚሁ ጋ ነው ያሳየ ነው። ግራ ስለገባው ነው። በቃ በኋላ ላይ ምክንያት ፈጥሮ ሄደው። ግን ያው ምናልባት አርብ ስለሆነ ዛሬ ሰላትም ደርሶበት ሊሆን ይችላል። ተመልሶ ከመጣ እንቀበለዋል። ግን መረጃ እንኳን ሲያመጣ ያመጣው መረጃ ስለምን እንደሚያወራ ከራሱ መጽሐፍ ቼክ አላደረገም። ግን ሰምቷል፣ ተበርዟል። ከዛ ይሄን ጥቅሰ ጠቅሰውለታል። ሲያነበንቡለት ተበርዟል የእነሱ መጽሐፍ ብሎ ስለምን መጽሐፍ ነው ተበርዟል? ግን መጽሐፍ ቅዱስ ነው ወይ ብንላቸው ደግሞ ይክዱናል ተመልሰው። ኦኬ እሺ፣ መበረዙን በምናወቃችሁ መጽሐፉ እጅ እጅ በሌለበት እናንተ እጅ በሌለበት አለም ላይ በሌለበት ሁኔታ መበረዙን በምናወቃችሁ? ያለ ነገር ነው ተበርዟል ምትሉ። የሌለ ነገር ተበርዟል ይባላል። የቱ ብትላቸው መጥተው መጽሐፍ ቅዱስ መጥቀሳቸው አይቀርም አይ ምንድነው ችግሩ፣ መጽሐፍቶቻቸውን ያለማወቅ ያነበንቡታል። አንብበውታል ቀርተውታል እ ሙሉ አይምሯቸው ውስጥ ይዘው ሊሆን ይችላል ሊሆን ይችላል። ምክንያቱም ከልጅነቱ ጀምሮ ሲያነብ እኔ በጣም እንደው እስልምና ውስጥ በነበርኩ በጣም ማለት መጸጸተው እሱን ነው ባይዘው። አንዳንዴ ደግሞ ፈራለሁ ምናልባት ጌታ ያንን ያላደረገው ከምን አንጻር ነው የሚል እንደነሱ እንደዚህ አሁን እንዳለ ደንቆሮ አድርጎ ቢያስቀምጠኝ እስኪ ብዬ ምፈራለሁ። ጌታ ሁሉን አዋቂ ስለሆነ ማለት ነው። ምናልባት በዛ መንገድ ያላሳለፈኝ ምናልባት ግን ብቀራ ብዬ ማስብበት ጊዜ ነበር እ በቀራው እንደ አሁን ከልጅነት የቀረች ቢሆነ ያልቀረው ቁርአን፣ አልቀራው እኔ አሁን ሁልጊዜ እናገራሉ፣ ይህ እስልምናን አልተማርኩም። ሙስሊም በነበርኩ ሰዓት እስልምናን አልተማርኩም። አሁን እኮ አንብቤ የሰናፍጭ ትንጥዬን ያነበብሁት እንዲህ መጽሐፍቶቻቸውን ታውቃላቸው ብዛቱን አይደል? ቁርአኑን አላልኩ። ቁርአኗ ትንሽ ነ፣ ግን ይህን ቁርአን በስንት ነገር ነው ደግፈው ያቆሙት። እኔ ትንት ነው ያነበቡት። እቺ ትንሽ ይህ ንባብ ነች። አሁን ጥያቄ የፈጥሮ መመለስ ያቃታቸው እዚህ ያነበንቡታል። አይምሯቸው ውስጥ ይዘውት ሊሆን ይችላል። ተፍሲሩን፣ ቁርአኑን፣ ሀዲሱን ይዘውት ሊሆን ይችላል ግን ስለ ምን እያወራ እንዳለ ግን ትንሽ ግን እኮ ከፈት አይናቸውን ከፈት ቢያደርጉ እንደው ለማስተዋል እውነትን ለመቀበል ልባቸውን ቢያነቁ ብዙዎች እኮ እንደዛ እኮ ነው። እችን ብዬ ልጨርስ። ማን ነው ሼ ሁሴን? ሼ ሁሴን ማለት ክራይስት ጆን፣ ክራይስት ማለት ነው። ሼ ሁሴን አሁን እንዴት ነው የነቃኸው? ምናልባት ሲመሰክር ከሰማችሁት፣ ቀድመው ከሱ በፊት እነሺ አብደው ምናምን ክርስትናን ተቀብለው ግን እዛው ስልምና ውስጥ ነበሩ። እዛ ሙስሊሞች ክርስቲያኖች ጠየቁን እያሉ የሆነ የሆነ ሀሳብ እያመጡ ይሰጡታል። እዛ የሚሰጡትን ነገር ማየት ጀመር። እነሱ እንደዚህ ብለው ክርስቲያኖች ጠየቁን እያሉ ነው እየመጡ የሚጠይቁት። እሱ ማለት ነው ሲያብራራልን፣ ጥያቄ የፈጠረብን ምናምን ነው ሲያየው ሲያነበው፣ ምን ሲለው ማን መጥቶ ሳይሰብከው፣ ማን መጥቶ ሳይነገረው፣ ራሱ እያየ ለቅ አይ የሆነ ለእውነት ልብህን ትንሽ ከፈት ብታረቅ ትነቃለህ። በእስልምና በጣም ነው የምትነቃው። አሁን ምንድነው ችግሩ? ድፍን እና እኔ እንደ እውነት ያለ መቅራቴ እንደውም እግዚአብሔር ምናልባት ምናምን የምለው እንደዚህ ድፍን ቢያደርገኝስ እሱን ነው የምፈራው እንጂ እንደው ጸጸታለሁ። ያለ መቅራቴ አንዳንድ ጊዜ ብቀራ ቢያንስ መቅራቱን እንኳን ማንበቡን እንኳን ባውቀው ጥሩ ነበረ ብዬ ስለማስማል ማናቃቸውን ነገር እነሱም የማያቁትን የሚከተሉት እኛም ማናቀው ነበር ስናወራ የነበር ማናቀው። አይ አላነበብንም፣ መጽሐፍቶቻቸውን ሄደው ኢሳ ኢየሱስ ነው ሲሉን አዎ ብለን እንደግፋቸዋል። አላህ እግዚአብሔር ነው ሲሉን አዎ እንላቸዋል። አላህ ግን እኮ ከፍተን ስናነበው የሆነ ምናብ ውስጥ የነበረ የሆኑ ሰዎች ድንጋይ ቁጭ አድርገው ያመልኩት የነበረ ተገልጦ አውርቶ የማያቅ አምላክ አምላክ ብለው የሚከተሉት የሆነ ጣዖት የነበረ ሰዎች እሱን እየተከተሉ እንደፈለጋቸው ይኖሩ የነበረ። እኛ አሁን የምንጸየፈው ሙስሊሞችም እንኳን አሁን አንዳንዶቹ የሚጸየፉት የግልሙትና ነገር ይደረግበት የነበረ ነው። ከአባል ይዞሩ የነበሩ ሰዎች ምን አይነት ሰዎች እንደነበሩ ምናምን ይናገራል አይደል? ያን ስናይ በቃ ዝሙት ተራ ነገር የነበረ ይህንን ነው። አንዳንዱን አስተካክላለሁ ብሎ መሐመድ መጣም ቱታር ዝም ብለው ነበር የሚያገቡት። አይ ዝም ብላችሁ አታገቡን በአራት ገድብ ያለው አላቸው። አንተ ሲሉት እኔ ነብይ ነኝና ተፈቅዶልኛ። መንገድ ላይ ነበረ ሴቶች ወንድ ጠብቀው ና አንግባ ብለው ይለምኑ የነበሩት። አሁን ግን እሱ እሱ አንዳንዱን ነገር እንትን ብሏል። አሁን ሄዳችሁ በገንዘብ ገዝታችሁ ምናምን ብሎ የሆኑ እነዚህ ስርዓቶቹን ለዋወጣቸው። ይሄ ነው እንጂ ስለ እግዚአብሔር ስለ እውነተኛው አምላክ ሰማይና ምድርን ስለፈጠረ ሕያው ስለሆነ ስለተገልጦ ስላወራ በምስክርነቱ ባይዘወይ እስራኤል ሆነች። የእስራኤልን ታሪክ ዝም ብላችሁ እንደው ከእምነት ወጣችሁ የእስራኤልን ታሪክ ብታነቡ እኮ ከግብፅ እንደወጡ ከግብፅ የወጡ ጊዜ የተጻፉ አሁን ታሪክም ነው አይደለ? መጽሐፍ ቅዱስ ታሪክም እኮ ነው። ዘዳግም፣ ዘለዋውያን ዘፍጥረት ታሪክም ነው አይደል? እግዚአብሔር ሕግ ሲሰጥ ነው እዛ ጋር ስታዩ፣ እግዚአብሔር ራሱ ወርዶ በተራራ ላይ ራሱ ተገልጦ ክብሩን ገልጦ ታምራትን አድርጎ ራሱ እንዳሳያቸው ማስረጃ አለ። የታሪክ ማስረጃ። እስቲ እንደዚህ አይነት ማስረጃ አቅርቡ ቢባሉ ሙስሊሞች ስለ አላህ ምንም አይነት ማስረጃ ያላት ምንም ማስረጃ የለም። የውሸት ተረት ከመፍጠሮች ማለት ይልቁኑ ከእሱ ጋር የሚጋጭ ብዙ ነገር ግን እናያለን። ብዙ ነገር መሐመድ ተጨንቆ አልተገለጠም። መሐመድ አጋንንት ሲያሰቃየው ተገልጦ ያዳነው አልነበረም። በጦርነት ግራ ከበው ሲያስጨንቁት በቃ እኔ እንግዲህ ምን እንደሚሆንብን አላቅም እስከ ማለን የደረሰው እውነታው ይሄ ነው። ግን እኛ ስለ አላህ ስለያወሩ እግዚአብሔር እያልን እየሰማናቸው ነው እስካሁን። እነሱም አይናቸው ተደፍነው እንዲኖር በቃ የእናንተም ትክክል የእኛም ትክክል ብለው እንዲኖሩ ያደረገው አሁን ግን ይሄ ፈርሷል። ለምን ተገለጠ፣ መጽሐፍ ተገለጠ። እኛ ብቻ አይደለንም የገለጥ ነው። አረቦች ገለጡት፣ ገልጠው አዩት ለህይወታቸው የሚበጅ አይደለም። እየቀደዱ እያቃጠሉ ጥለውት ወጡ። በአደባባይ ውሸታም ነው እያሉ መመስከር ጀመሩ። በአደባባይ ለሰው ልጅ የማይጠቅም ነው፣ ለሴቶች የማይጠቅም ነው፣ የሚበድል ነው፣ ውሸት ነው፣ ይሄ መጽሐፍ ውሸት ነው ብለው በአደባባይ መናገር ጀምሩ። ምን ሲያደርጉ? ሲገልጡት ህይወታቸው ሲበላሽ በምን ምክንያት ብለው ሲገልጡ ልጆቻቸውን ያስደፈረ ልጆቻቸውን የዘጠኝ አምስት ዓመትን ልጅ ያስገደለ እሱ መጽሐፉ እንደሆነ ሲያውቁ አደባባይ ወጥቶ ውሸታም ነው እስከ ማለት ዘበሱ። ራሳቸው ምንጮቹ ማለት ምን ሲደረግ? ሲገለጥ ስላልተገለጠ ነበረ አሁን ሲገለጥ የደነገጣችሁት ሲገለጥ ግራ የተጋባችሁት፣ ለዚህ ነው። ሲገለጥ እየካዳችሁ ነው። አሁን ሀዲሱን እየካዳችሁ ነው። መጽሐፍቶቻችሁን እየካዳችሁ ነው። አላህ ብዙ ነው። ቀጥል እስኪ። እና አሁን ስራ እየሰራው ነበር፣ ይቅርታ። እና በጣም ጥሩ ነገር ነው አገላለጽህ። እኔ በጣም የሚገርመኝ እዚህ ራሱ እናንተ እንኳን እንደዚህ ላይ ብላይ ስታስተምሩ፣ ከእናንተ የተማርነው እኛ ራሱ ስናስተምር ደፍሩ በድፍረት መቶ ከኛ ጋር አንድ ሰው የሚወያየለም ለምን? ብትል ዛሬ ያው እግዚአብሔር ይመስገን እንዳልከው አምላክ በአንድም በሌላ መንገድ ያስተምራል ይባላል። እንደውም ቲክቶክ ኔ አይቻላቅም ረጅም ጊዜ አሁን የመጀመሪያ ጊዜ ታስታውሳለህ፣ አንተን ነው አንተና ማህመድ ነው ያገኘችሁ። እኔ ብዙ ጊዜ ስራ ላይ ስለማተኩር ጭቅጭቅ አልወድም፣ ትንሽ ጠቅ ሳያደርጉኝ ማለት ነው። ከዛ አንትን ባየ መጽሐፍ ማንበብ ሲጀምር ከዚ ዋላ ማን ይቻለኝ እንዳላችሁት ቢጠየቁ ቢጠየቁ መልስ የለም። አሁን መጨረሻው ምንድን ነው? እግዚአብሔር ሲያስተምር መጥፎ በሆነ የቲክቶክ እንግዲህ መጥፎ ተብሎ ነው የሚገለጸው አይደል? የእግዚአብሔርን መንገድ ለመግለጽ ግን ትልቅ ጎዳና ሆኖ ነው የታየኝ እኔ ሳስበው ራሱ ምክንያቱም የዘላለም ህይወት ለማግኘት በዚህ በማኅበር ባጭር መገናኘት ሰው ኮሚኒኬት አድርጎ የመንግስቱን ለመውረስ እንደዚህ ካደረገ የእግዚአብሔር ክብር ታላቅ አድርጌ ነው እኔ የምወስደው እንደራሴ አመለካከት ማለት ነው። አሁን ሌሎችም ከምታስተምሩን አንጻር እጅግ በጣም ደስ የሚለኝ ነገር ነው እና እውነቱ ወደፊት በደንብ ተገልጾ ሁሉም ህብረት ሆኖ የምናይበት ጊዜ የሚርቅ ራሱ አይመስለኝም የሳስበው እና ሳይቀጥል ተባርኩ። ያ በነገራችን ላይ እስልምና ማለት ቅድም ዳግም ተነግረን የአንድ ሰው ክሌም ነው፣ የአንድ ሰው ንግግር ነው፣ የአንድ ሰው ትርክት ነው። አንድ ስለ ስልምና ብታስበ ማሰብ ያለባቸው አንድ ሰውዬ ያወራው ነው። ቁርአን ሆነ ሀዲስ የወጣው ከአንድ ሰው አንደበት ነው። በቃ እንዲያች ያለው እንዲወረድልኝ ብሎ የሚያወራ አንድ ሰውዬ። አንድ እንዴት ነው አንድ ሰው የሚታመነው ነው? እኔ ሁል ጊዜ ሙስሊሞች፣ በነገራችን ላይ ሙስሊም መሆን ማለት ስፔሻል የሆነ አለማሰብ ማለት ነው። ወር ደግሞ ዝም ብሎ ግትር መሆን አለ ላይክ የሆነ አሮጋንት መሆን ነው፣ ምንም ሪዝን አለመቀበል። ስት የሰውዬ በቃ ተናገረ ደን እሱ ኦሎ ዘደስደን በቃ እሱ ነብይ ነው። በመሐመድ መስፈርት ከሆነ በመሐመድ መስፈርት ከሆነ ጌታን ብዙ ነቢያቶች ምድር ላይ ይኖራል። ጆሴፍ ስሚዝም ሞርሞኒዝም የጀመረ ሰውይም እሱ ነብይ ነው። እንደዛ ከሆነ በቃ መሐመድ ነብይ ከሆነ እሱ ነብይ መሆን አለበት ምክንያቱም እሱ ምን አለ፣ የሆነ ሞርሞና የተባለ አንድ መልአክ መጣ፣ ለእኔ መጽሐፍ ሰጠኝ። ያ መጽሐፍ ደግሞ እኔ ነብይ ተደርጌ እናንተ ነገር ሰጠዋቸው። ደን ዛሬ ሀሚድን ምናምን በዛ አሜሪካ ዩኒቨርሲቲ ላይ ከተሉታል። ሞርሞር እዚህ የሚባል እምነት ማለት ነው። እሱም የሚገርማችሁ ነገር የእሱን ዲቴል ንገ ስታዩ ከማማ ላይፍ ጋር የተመሳሰለ ነው። ፖሊጋመስ ነበር፣ በጣም ብዙ ሴት ያገባ ነበር። ሰው ችግሩ ምን መሰላችሁ፣ እስልምና ሲመጣ አንድ ሰው የተነገረው እኔ እስልምነ ከእንደ እምነት ከማቆጥርበት ወይ ደግሞ ለመቀበል ከሚያዳግት መሀል አንደኛው አንድ ሰውዬ ትርክት ነው። የአንድ ሰውዬ ንግግር ነው። የሚያወራው ነገር እንዳለ መረጃ ሲጠየቅ ክሌም እንድ ነው ወረደልኝ ነው። ለምንድ የሆነ ወረደልኝ ነው አላ ብሎ የሆነ የምናም ነገር ፈጥሮ በዛ አላ በሚለው በሚባለው አካል ሰውን መንፕሌት የሚያደርግበት ነው። ሰውን የሚመዘብርበት ማለት ነው። የፈለገው ነገር የሚያሰራበት ነው። እንዴት ሙስሊሞች ለምን እንደማይታቸው ያገባኝ? ምን ዝም ብሎ አሮጋንስ አሮጋንስ ዝም ብሎ ግትር ካልመስጠቀን ነው እንጂ እስልምና እንዲሁም እንደ አማራጭ እምነት የሚያዝ እምነት አይደለም። ቱቢ ኦነስት፣ ለምሳሌ አሁን ከእስልምና እስከሚነገር ማን አንደኛው አላህ አንድ ነው የሚል ኮንሰፕት አለ። በነገራችን ላይ ተውሂድ ይባል ትምህርት አላቸው። ተውሂድ ማለት አንድ ማድረግ ማለት ነው። አንድ የምታደርጉት ደግሞ ከሁለትና ከሁለት በላይ የሆነ ነገር ነው እንጂ ቀድሞኑ ነጠላ አንድ እንዲሆን አካል አንድ አታደርጉትም። ምክንያቱም ታውሂድ ገብታችኋል፣ ትርጉም እንደሆነ ታውሂድ ማለት ሜኪንግ ዋን አንድ ማድረግ ማለት ዩኒፊኬሽን። ስለ ዩኒፊኬሽን ስለ አንድነት ለማውራት እኮ የአካል ብዛት ያስፈልጋል። አንድ ሰው ብቻውን ስለ አንድነት ያወራ? ለኔ ብቻ አንድ ያወራለሁ አንድ አንድ አንድ ነኝ። አንድ ማድረግ እኔ አንድ ማድረግ ምን ማለት ነው? እዳስም ኤክሰንስ ሶ ሱራ የሶቲ ክላስ የተቀመጠው ነገር አለ በልሷላ እኛዎቹ ኛዎች ተረጎሙት በልሷላ አንድ ነው ብሎ ተረጎሙት። እያንዳንዱ እንግሊዘኛ ትራንስሌሽን ታይ ግን ሰይ አለ ዘዋን እያሉ ነው ተረጎሙት። አርቲክል እዛ ያለበት ይሄ ደግሞ ምንድን ነው ኢንፈር የሚያደርገው አንዱ እንደሆነ ነው። ዋን ኦፍ ነው እንጂ ሲንግል ፐርሰን ዋን አለ የሚያሳየው። ይህን ደግሞ ለመረዳት ምንድን ነው የምታደርገው? ቁርአን ውስጥ አላ ብዙ ቦታ ራሱ ሪፈር ሲያደርግ ስለ ራሱ ሲናገር እኛ እኛ እያለን የሚያወራው ሱራ 23 አሰርተስ ሄዳችሁ ስታነቡ ሱራ 7 40 ሱራ 16 ዘና 3 እንደዚህ ይህን ነገር እንዳለ ሄዳችሁ ስታነቡ፣ ስለ ብዝሃነት ነው የሚያወራው ሱራ 9 29 አንዱ አለ ሌላ አለ ሲያወራ ሱራ 33 56 ሲጸልይ አንዱ አለ ሱራ 48 27 ይሄን እንዳለ ስታነቡ፣ ያለን ብዝሃነት ነው የምትረዱት። ሲንግል ፐርሰነት አትረዱ አትይዙ። ለምሳሌ ሱራ ሰባ አርባ ስተነብሩ በምስራቅና በምዕራብ ጌቶች እንምላለን የሚለው ይሄ ደግሞ ሲንግል አካል። እንደዚህ አይነት ነገር ማን ነው የምስራቅና የምዕራብ ጌታ? እሱም እራሱ ሱራ አስራ ስድስት ስተነቡ በአላ እንምላለን የሚለው ካንተ በአላ እንምላለን ብሎ አንድ የሚሉት በጣም ብዙ ናቸው። አላ የተባለበት ነው ቁርአን ካላ ያለ ነገር ብሎ የሚያስቡት የሚማልበት አለ አለ የሚምል አላ ደግሞ አለ። ይሄ የሚምለው አላ ነቢያቶችን ልክ ያለ ነው የሚለው። ሱራ 19 ተነብ ሱራ 9 ስታነቡ አላ ያጥፋቸው ነው የሚለው። እዚህ ጋር እንደገና ትረዳላችሁ የአላ ቃል ደካማ እንደሆነ። ምክንያቱም ያጥፋቸው ተብሎ ጸድዮ ጸሎቱ አልተሰማለትም ራሱ ቃሉን ደግሞ ምንም አያደርግም። ሱራ 3 47 ላይ ስታነቡ አላህ ነገር ሁን ይለዋል ወዳ ይሆናል የሚል ነገር ነበር የተቀመጠው። ነገር ግን አህሮችን ጥፉ ብሎ ተናግሮ አልጠፋን። እንግዲህ መስገን በስተናን ነው። እዛ ደግሞ ይላል አላህ ያጥፋችሁ። ለራሱ ደግሞ አይወራም፣ ወደ ሌላ አካል ነው ደግሞ የሚናገረው። ሰው ሙሉ ቁራኑ ስታነቡት አንድ ትረዳላችሁ። አንድ ሲንግል አንድ ሳይሆን የብዝሃነት አንድነት የሚናገር የብዙ አንድነት እኛ እኛ ይሄንን የሚያወራው እኛ እንዲያረግን እኛ ፈጠርን፣ እኛ በዚህ ያወጣን እኔ ብሎ ይናገር እኛ ይሄንን የሚያወራው ሶ። ይሄ ደግሞ የሲንግል የሞኖቲዝም እምነት ኮንሰፕት ሳይሆን ፖለቲስቶች እምነት ነው። ለዛ ነው እስልምና ማለት፣ በነገራችን ላይ አንድ ማወቅ አለባችሁ፣ እስልምና ማለት የቁረሽ እምነት ሪፎርሜሽን ነው እንጂ አዲስ እምነት እንዳይመስላ። የቁረሽ እምነት አለ ኦልሬዲ፣ ዛ ያን እምነት ነው ወደ በድንጋይ የተቀረጸ ምናምን የሚመለኩ ነብር አለ ከአርሽ በላይ አሉት እንጂ ዘሴም ነው። የቁረሽ ቴምፕል የወረሰው የቁረሽ ኤቭሪቲንግ የቁረሽ ነው ነቲንግ ሲንጅድ። ምክንያቱም ሱራ ሀያ ሁለት አምስት ሄዳቸው ታነቡ። ቁረሽ ቁረሹ የሚያምኑት በአላ ነው። አላን የሚያምኑት አልወሂድ ሲያስቀምጥ ቁረሹ ምናሉ አላ በእኛ በአላ ናምናለን ነው የሚሉት ሴምቲንግ። ይሄም አላን የሚያምነው እነሱ ምንድን ነው የሚሉት ቁረሹ ሶሪ ገር ብ ጨርስ አላ ሶስት ልጆች አሉት ብሎ ያምናሉ። ሱራ ስታነብሩ ሶስት ልጆች አሉት እነ ሶስት ልጆች ደግሞ ወደ አላ ያቀርቡናል ብሎ ነው የሚያምኑት። እንደዛ ነው የሚያምኑት ሙስሊሞችም። ጥቁር ድንጋይ ከሰማይ የወረደ ይሄ ጥቁር ድንጋይ ለጸሎታቸው አቅጣጫ ነው። ለትንሳኤ ጊዜ ደግሞ አይነ ምለት ሰጠዋል በመልካም ሆኖ ይነኩትን ደግሞ ስለነሱ ይመሰክራል የሚለው ይሄም ወደ አላ የሚያቀርበው ማለት ድንጋዩ፣ ያም ድንጋይ ይህም ድንጋይ ነው። ያው ግን እነሱ ግን ሲናገሩ ቁረሽ ጣዖት አምላኪ ይባል ይላሉ። ቁረሽም ለድንጋይ ነው የሚሰግደው፣ አንተም ዛሬ ወደ ድንጋይ ነው የሚሰግደው። ቁረሽም ድንጋይ ነው ምልጃ የሚያቀርብልኝ የሚለው፣ አንተም ድንጋይ ነው የምታረገው። ምን ነው ዲፍረንሱ? እኔ እኮ ሲመሰጥሩ ሳይገባኝ ዲፍረንሱ። ምንም ዲፍረንስ የለው። ቁረሽም ለድንጋይ ነው የሚበርከከው፣ አንተም ለድንጋይ ነው የምትበርከከው። ቁረሽም ለድንጋይ ነው ከአላህ ጋር የሚያታርቀኝ ብሎ የሚያምነው፣ አንተም በመጨረሻው ቀን ምላስና አይን ተሰጥቶት ያንተ ደግሞ ይከፋል። እንደው ምክንያቱም ከሰማይ ሲወርድ ነጭ ነበረ ስለኔ አጣጣቆረ ቤዛ ብለህ ነው እምታምነው። አንተ ድንጋይ ለእኔ ቤዛ ሆነህ ብለህ ነው እምታምነው። ይሄ ደግሞ በነብያ ትምህርት የለም። ሕይወት የሌለው ነገር ቤዛ ሊሆን አይችልም። በብሉይ ኪዳን ህይወት ሄጅ ተባረክልት እንግዲህ ያለው እውነታ ይሄ ነው። ሙስሊሞች ትንሽ መጽሐፍቶቻችሁ ፈተሽ ፈተሽ ፈተሽ አድርጉና የሚወራውን ነገር ለማስተዋል ሞክር። የሆኑ ሰዎች የሚናገሯችሁን ነገር ብቻ፣ የሆነ ሰውዬ እንደዚህ እንደዚህ ብሎ ስለነገረክ እሱን ይዘህ አትምጣ። ተበርዟል ስላለ ተበርዟል አትበል፣ ኢሳ ኢየሱስ ነው ስላለ ኢሳ ኢየሱስ ነው አትበል። ነው ወይ ብለጭ፣ ነው ወይ በላም ኢሳ ማን ነው? ኢየሱስ ክርስቶስ ማን ነው? በላም። እያንዳንዱ የሚነግሩህን ነገር እነሱ ስለነገር ለምን ሲነግሩ አጣማው ነው የሚነግሩ አጣም ባይ ዘው የቅድቡ ቃል እንደውም እነሱን ይወክላል፣ እነሱን ይወክላል። እነ አይሁድ አይሁዶችን መሐመድ የከሰሰበት ነገር ማለት አይሁዶችን መሐመድ የከሰሰበት ነገር እንደው ሙስሊሞቹን ይወክላል። የአሁኖቹ ሙስሊሞችን ይወክላል። ለምን መጽሐፍ ውስጥ የሌለውን ነው የሚነግሩክ? መጽሐፍ ውስጥ የሌለውን። አሁን ሴት ልጅ ትከበራለች ሲሉ አይደል? መጽሐፍ ውስጥ የለም ሴት ልጅ የሚያከብር ነገር። ይሄው የመርየም እኮ ምዕራፍ ተሰጣት። ንብም ተሰጥቶታል፣ ጉንዳንም ተሰጥቶታል፣ ሰይጣንም ተሰጥቶታል፣ ጅኒ ጊኒም ሰጥቶታል። ስለዚህ ምንም ክብር አለ? የሚነግሩህን የሚያወሩህ ነገር ነው ወይ ብለህ ቼክ አድርገው፣ ቼክ አድርገው። እንደዛ ነው ወይ የሚለው እንደዛ ነው ወይ የሚናገረው ቁርአኑ ይላል ወይ ሐዲሱ ይላል ወይ ብለህ መተህ ቼክ አድርገው፣ ሄደህ ቼክ አድርገው እንጂ እነሱ ስላሉ ብቻ ስትቀበል፣ ልክ መሐመድ ያኔ ሰዎቹን እንደሸወዳቸው ነው የምትሸወደው። ሸውዷቸዋል ወይን? አዎ ሸውዷቸዋል። በደንብ አርጎ በደንብ አርጎ ሸውዷቸው የነቁና የሞቱ አሉ። የገደላቸው አንቀበልህም፣ ውሸትህን ነው ብለው ብለውት የገደላቸው የገደላቸው አሉ። ቅድም ሊዱላሽ የምትኮሩበት አሁን ገደል ነው ብላችሁ ባለፈው የኮራችሁበት ሰው ምን አድርጎ ነው እሚያምን የነበረው ቁርአን ውሸት ነው ብሎ አቃጥሎ አይደለም ገደል ነው ብለው የኮሩት ሙስሊሞች ውሸት ነው እሚያምን የነበረውን እኮ ነው ይከተለው የነበረውን ውሸት ነው ከእሱ ይልቅ እኔ ሃይማኖት የለም ብዬ ኢቲስት መሆን ይሻለኛል ኢቲስቶኛ ያለው ውሸት ነው ይሄ መጽሐፍ ውሸት ነው ይሄ ቁርአን ብሎ ቀዶት ነው። ፍለፊታቸው ገደል ነው ብላችሁ እኮ ናችሁ። ምን አድርጎ አንብቦ አይቶት አይቶት፣ ውሸት ነው። ስለዚህ ቼክ አድርጉ፣ ቼክ አድርጉ፣ አንብቡ። ሲያወሯችሁ የሆነ ቤትም እኔ ችግር የለብኝም ባይዘው የሆነ ቤት ሄዳችሁ እንደው ይሄ ነገር እንደዚህ ነው ወይ እንደዛ ነው ወይ ብሎ ብላችሁ መምህራኖቻችሁ መጠየቃችሁ በጣም ትክክል እኮ ናችሁ፣ ስተት አይደላችሁ። ግን የጠየቃችሁትን ጥያቄ ሲመልሱላችሁ እናንተ ቼክ አታረጉ፣ እናንተ አታነቡ፣ እናንተ አታነቡ። እዚህ መታችሁ። አሁን እኮ እኔ ነገርኳችሁን ብቻ እንድትቀበሉ የነገርኳችሁ እውነት ትክክል ነው ወይ ብላችሁ ሄዳችሁ እኮ ማየት አለባችሁ። አይ አንተ ስላልከም ብቻ ነው ካልከ ካላችሁማ ይሄ ሰ ሄዳችሁ ሙስሊሞች አውርተው ሄደን ቼክ ስናደርግ ግን ሐሰት ነው። መጽሐፉ አይልም። መጽሐፉ ማይለውን ነው መምህራኖቻችሁ የሚያወሩት። እርስ በእርስም ደግሞ እየተጋጩ እየተጋጩ እርስ በእርስ እየተጋጩ አንዱ ሌላ እያለ አንዱ ሌላ እያለ ምሳሌ ልንገራችሁ። እችም ብቻ ልናገር አቦ አይደር እንግዲህ ያልሰማችሁታላችሁ ብዬ አላሰሙ አደለም። ብዙዎቻችሁ ሰምታችሁታል። ተውራት ኢንጂል ዘቡር አሁን መጽሐፍ ቅዱስ ብሎ ክርስቲያኖች ጋር ያሉት እሱ መጽሐፍ አይደለም። እነሱ መጽሐፍቶች ብሎ ፊት ለፊት ተናግሯል በቪዲዮ አይደለም። ተውራት መጽሐፍ ቅዱስ አይደለም። ኢንጂል መጽሐፍ ቅዱስ አይደለም። ዘቡር መጽሐፍ ቅዱስ አይደለም። አሁን የያዙት መጽሐፍ ቅዱስ አይደለም ብሎ ራሱ ተናግሯል። ደግሞ ራሱ ራሱ ደግሞ ምን እንዳደረገ ደግሞ አሁን ሰሞኑ ጠፍቷል መሰለኝ ያ የማይሞግተው ሊቃውንታቸው ወግድ ወግድ ደግሞ መጽሐፍ ሲጽፍ፣ ይሄው አይሁዶች የደበቁትን ክርስቲያኖች የደበቁት እውነት ተገለጠ። ሙሐመድ በምን በዘዳግም ላይ፣ ሙሐመድ በዮሐንስ ላይ። ዘዳግም ምንድን ነው? መጽሐፍ ቅዱስ ዘዳግም 18 ዮሐንስ ወንጌልስ መጽሐፍ ቅዱስ ይሄው የደበቁት ተገኘ። አላህ እንደተናገረው በተውራት ላይ አላህ እንደተናገረው በእንጅል ላይ ተገኘ ብሎ ሲጽፍ እሱንም አሜን ብላችሁ ተቀበላችሁ። አሁን መጽሐፍ ቅዱስ ተውራትና እንጅል ሆነላችሁ። ይሄው ተውራት አይደለም እንጅል አይደለም ብሎ የተናገረው ሰውዬ ያንን መጽሐፍ ሄዶ አጸደቀ። ያንን መጽሐፍ ካጸደቁት የወግድን መጽሐፍ ካጸደቁት ሰዎች ዋነኛው ማን ነው? ራሱ ነው፣ ራሳቸው መምህራኖቻችሁ የሚናገሩት መጽሐፋቸውን አይደለም። ለመጽሐፋቸውን አይደለም እውነት ነው። ለእነሱ ጊዜ አይበረዝም። ስለዚህ ሙስሊሞች የሚያወሯችሁ ስለነገሯችሁ ብቻ እኔም ስለነገርኳችሁ ብቻ አይደለም። ሄዳችሁ ቼክ አድርጉ፣ ሄዳችሁ አንብቡ። እስልምና ለቀው የወጡ ባይዘው አረቦች አንብበውት ነው አንብበውት ነው፣ በህይወታቸው አይተውት ነው፣ ተሰቃይተውበት አሉ። ሴቶች አሁን እንዲህ የሚል ይሄ ለምን ዓለም እየሰለጠነ እየሰለጠነ እየሰለጠነ ሲመጣ ነፃነቱ እያደገ ትክክል እንዳልሆነ እየነቁ መጡ። ለምን አሉ ሴቶቹ። ይኸው እግዚአብሔር ይመስገን ኢትዮጵያኖችም ተነስተዋል። አንዷ ገብታ በጣም ቅድም እየሰማሁት ነበረ። ደጋግሜ ሰምቼው ሰምቼው ትናንትም ሰምቼው አልሰለቸኝም። ፈለፊ ነገረቻቸው። ሴቶችን እንዲህ እንዲህ ነው የሚለው ሐዲሱ እንዲህ እንዲህ ነው የሚለው ለምን ብላ ለምን አይታም ብሎ ሰምታ ሼኮቻቿን ጆሮዋን ከፍታ ሰማች። ጀነት እግር ወንድ እግር ስር ነው ብሎ ነገራት። እንዴት ነው እንደዚህ የሚባለው አለች ልጅቷ። ያላወቀችው ምንድን ነው መጽሐፉ እንደሚለው ነው። እንዴት ነው እንደዚህ የሚለው አለች። እንዴት ነው ቁርአን፣ ሼኩ እንደዚህ የሚለው እንዴት ነው? አብዛኞቻችሁ ጋህነ እንደምናችሁ ብላችሁ ለምን ትሉናላችሁ? ሀዲሱ ነው ያለው። አሁን እቺ ልጅ ሀዲሱን ያየሽ ጊዜ ቱ ብላ ተተፋዋለች። እዚህ አምቢያንስ አንብቡት ማለት ቼክ አድርጉ ይሉና